ወይኔ ሄርሜላዬ በቃ ጨረቃ ላይ ቀረች። የእውነት አብርሽ ጭራሽ እንደ አዲስ ፍቅረኛሞች ሩታና አብርሽ ኃይለኛ ጅንጀና ውስጥ ገብተዋል። ሩታዬ ተቅበጠበጠዋለች አይገልጸውም። ቤተሰቦች ዛሬ እንግዲህ የእኔ ጨረቃ በዚህ ጨረቃ እምድልሻለሁ የሚል እንግዲህ ሙዚቃ አብርሸ ቀጥታ ላይቭ ላይ ለሩታ ለልጁ እናት እንግዲህ እየጋበዛት ነው ሲተላለፍ ያየሁት። በጣም ነው ደስ ያለኝ እውነት ለመናገር። ሄርሜላዬ ያው እንግዲህ ብዙዎቹ ቅመሞች ያው ነፍሲ ማር እያሉሽ ነው። ምክንያቱም ያው የሰው ባሊ ሰው ነው የሰው ወርቅ አያደምቅ ይላል የሀገሬ ሰው ሲናገር እና ዞሮ ዞሮ አብርሻው በሩታ እጅ ላይ መውደቁ እንደማይቀር ነበረ። ያው መልሶ ዞሮ ዞሮ ያው ምንም ቢሆን የልጁ ናት እጅ ላይ ወርቋል። እና አሁን እንደ አዲስ እንግዲህ የሩታ ፍቅር አገረሸብኝ እያለ ነው። ያው ቀጥታም ላይቭ ላይ እንግዲህ ለሩታ ሙዚቃ እየተጋበዘች ነው። የኔ ጨረቃ ላል ጨረቃ ሩታማ ጨረቃም አይገልጻትም። የእውነት በጣም ታጋሽ፣ ታታሪ ብዙ ነገሮችን ያለፈች ልጅ ናትና እኔ እንደውም ስትናገር እየሰማት ነበር፣ ግርም ብሎኝ። ብዙ ቻሌንጆችን አልፌያለሁ ካረገዝኩ ጊዜ ጀምሮ እያለች ነበር። አሁ የሰው ልጅ እኮ ችግር አጋጥመው ማለት ሀብት ስላለ ብቻ አሁን ኑሮ በነገራችን የሩታ ገንዘብ ስላላት አብርሸ ገንዘብ ስላለው በችግሩ ውስጥ ያለፉ ሰዎች አይደሉ ማለት አይቻልም። ሩታ እውነቷን ነው፣ እኛ ምስክር ነን። ከዚህ የበለጠ ምን ፈተና አለ? የእውነቴን ነው የምላችሁ። ማረፍ በምትችልበት ሰዓት፣ እሱ ከጎኗ መሆን በሚችልበት ሰዓት ብዙ ችግሮችን አሳልፋለች እና ሩታዬ የኔ ቆንጆ መታገስ ምናል፣ መጨረሻው ፍሬው እንደሚያምር ነው። አንቺ ታጋሽ ሴት ነሽ፣ ጠንካራ ሴት ነሽ፣ ጀግና ሴት ነሽ። እጅ ማስት ሰጪ ሴት ብትኖሪ አንቺ ነሽ፣ እና ዛሬ እነዛ ሁሉ ግርግር አልፈው ያው በቲክቶክ ላይ ታርቃችሁ ደግሞ ታረቁ ባሉት ያው እንግዲህ ቤተሰቦች አንድ ላይ ቀርበው ያው ሙዚቃ እየተገባበዙ እንግዲህ ያው እንደው የበፊቱን የበፊቱን እየመለሱ እንግዲህ የፍቅር ጊዜያቸውን እየኮመኮሙ ነው አብርሽና ሩታ ማለት ነው። ሄርሜላ እንግዲህ በዚህን ሰዓት ይህንን የላይቭ ቪዲዮ ስታይ እንግዲህ አስባችሁታል እንደ ሰውነት ሁሉ እያከከሽ ነው የምትሉ የእውነቴን ነው ምላችሁ ቤተሰቦቼ እና እውነት ለመናገር የእውነት ከምር በጣም ደስ ብሎኛል በቃ ምንም ቢሆን እንደ መጀመሪያ የሚሆን ነገር የለም አብርሽም እንደ ሚስት እንደ ልጅህ እናት የምትሆንልህ ምንም ቢሆን የለም። እና ሄርሜላም ያው ለጊዜው ነው ብትን ብትን ስትሆን የነበሩት እንጂ ዘላቂ እንደማይሆን እኮ እኛ ቅመሞች የምናውቃለን። እና ዞረ ዞረ ደግሞ ያው በሚስቴጅ ላይ በመውደቅ ደስ ብሎናል ማለት ነው። ሙዚቃው እንግዲህ ይበል ነው። እናት የኔ ጨረቃ። አይ አብርሽ እንደ እንደ ዘላቂ ያደረግልህ የአንተ ነገር ነገሩ። እኔ እኮ አብርሽን ማመን ይከብደኛል። ምንህን መናገር ቤተሰቦች ና ብትሉኝ ዛሬ ላይቭ ላይ ለሩታ ሙዚቃ ጋበዛ፣ ነገ ደግሞ ከሄርሜላ ጋር ቲክቶክ ቪዲዮ ይለቃሉን። ግራ እኮ የሚያጋባ ልጅ ቢኖር አብርሸ እኮ ነው። ወን ንግግር ችሎ ወን በንግግር ሚስቱን ማሳመን አይችል ወን ደግሞ አንድ መስመር አስምሮ ይሄ ነው የኔ ብሎ በቃ መኖርም አይችልም። አብርሽ የእውነቴን ነው ምላችሁ እዛም እዛም ይረግጣል። እዛም እዛም መርገጥ ደግሞ አብርሽ ሞት ዋጋ ያስከፍላል። አንዱም ቦታ ካልያስክ ተረጋግተህ ዋጋ ያስከፍላል። ዛሬ ለሄርሜላ ሙዚቃ፣ ነገ ደግሞ ለሩታ ሙዚቃ ዋጋ ያስከፍላል ሊመስል ነው። እና ለማንኛውም እንደ ልጅ ሚስት የምትሆን የለችም። ሙዚቃውን ተመችቶናል። እውነት ነው። ሩታ ከጨረቃም በላይ የሚገባት ልጅ ናት። እንደውም የከፈለችውን የፍቅር መስዋዕት ልክ አላገኘችም እንጂ ያው የእውነት ከጨረቃም በላይ ናት ሩታዬ። እውነት ለመናገር ደስ ብሎናል። ብዙዎቹ ቅመሞች እንዲህ በአንድ ላይ መታችሁ ላይቭ ላይ ቲክቶክ ላይ እሱ ለአንቺ ሙዚቃ ሲጋብዝሽ፣ አድናቂዎችስ ደግሞ ያው በስጦታ ሲያንበሻብሾች ነበረ እና የእውነት የሌለ ነው ደስ ያለኝ እና ዛሬ እንግዲህ ቤተሰቦች የቀጥታ ላይቭ ላይ አብርሽ ለሩታ ሙዚቃ ጋበዛት። በዛት ሄርሜላ ጨረቃ ላይ ቀረች። ነፍሲ ማር ሄርሜላ የኔ እናት፣ ምን ይደረጋል እንግዲህ፣ የሰው ንብረት የሰው ነው። የሰው ወርቃ ደምቅ ይላል ያገር የሰው የሰው ንብረት የሰው ነው። አደነ እንደ ቤተሰቦች የእናችን ቪዲዮ እንግዲህ ዛሬ ላይክ ላይክ አድርጉ፣ ሰብስክራይብም አድርጉ። የእኔ ምርጦች ለምታበረታቱኝም ለምታደርጉኝም የእውነት አመሰግናለሁ። እጃችሁ ይባረክ ማለት ነው። እናንተም ቅመሞች በያላችሁበት፣ ሰላማችሁ፣ ጤናችሁ ብዙ ትርፍርፍ ይበልልን። ቪዲዮዋን ላይክ አድርጉ ግዴታ። ሄርሜላ ነገሩ አይተዋለች። አይታ እንግዲህ ስትገላበጥ ነው እንዳልኳችሁ መታረው ምንም ማድረግ አይቻልማ። ምንም አድርግ አይቻልም። እና ደግሞ ቤተሰቦች ሳልነግራችሁ ሮታዬ ማለት ነው ልጇ ሆዷ ሲገላበጥ ቪዲዮ ለቃለች። እሱም ደግሞ ማመስገኛዬ የሚል ነበረ። ና ትክክል ሮታዬ፣ ስንት ነገር ያየሽበት ማመስገኛሽ ልጅሽ የእውነትሽን ነው። ሙዚቃው እንደውም ለአንቺ ልጅ ነው የሚገባው። የእውነት ማመስገኛዬ የፈጣሪ ጸጋዬ ያለሽ ነበረ እና ሙዚቃ ለቃ ነው የእውነት ትክክል።